መጣ በጣም እየታመምኩ ነበር። ሰው ቆሞ ሲያመልክ እየተቀመጥኩ ነበር። በዘይት እየጸልክ ነበር እና እያመመኝ ነው ስል አፍሽን ክፈች ያልከኝ፣ ከዛ አፌ ውስጥ ዘይት ጨመር። ከዛ ቀን ጀምሮ ጌታን እዚሁ ተፈውሼ ወጣሁ። በዛ ታይም ላይ ወደዚህ ቸርች ከመምጣቴ በፊት በጣም ብዙ ቻለንጅ፣ እኔ ብቻ ሳይሆን እናቴ፣ ቤተሰቦቻችን በጣም ብዙ ቻለንጅ ውስጥ ነበሩ። ማጣት ውስጥ ነበርን። እኔ አካውንቴ ዜሮ ዜሮ ፕላስ ዜሮ የነበረው ማለት ነው። ሮብ እዚህ መጥቼ ነበር፣ ሐሙስ ተደወለልኝ ወዲያው። በዛ ሳምንት አካውንቴ ዜሮ ነበር፣ ሃያ ምናምን ሺህ ተገባልኝ ማለት ነው። ባሚ ታመመች፣ ቴክስት ነው ያደረኩልህ። ውስጤ በጣም ተረበሸ እና ምሳሳት ነው ምግብ አልበላም አለች። በቃ ሁሉም በሉና እኔም ዘጋኝ እንዲ አልበላም ካለች እንዴት እኔ እሷ ሳትበላ እኔ እንዴት በላለሁ ብዬ በጣም እንትን ብዬ ማለት ነው። አልጋ የተኛችበት አጠገቧ ተኛው እ ተብሎ ግሊኮስ ነው ፋትእዳት ሞኝ የታ ሞት ነው። እፕሮፌት ደወለ የኛ ፕሮፌት ናብስና ብድግ አለች ቀና ብላ ደገፍ ብላ አልጋ ላይ አትሞጭ፣ በረዥም ዕድሜ ትኖሪያለሽ። ውሃ ምናምን አልካት ውሃ ሰጣሁ በዛ ጸለይኩላት እና ጠጥታ ብርጭቆን ጌታ ፊት ነው የአንተን ስልክ እዛ ግቼ ብርጭቆን ወስጄ ወንበር ላይ ቁጭ አድርጌ እማ ራበኝ አለች ምግብ ከዛሽ ደቂቃ በኋላ እዛ አልጋ ላይ አልተኛችም። ቀን ቀን ማታ ማታ ለምሽት ነው የምትተኛው እንጂ እግዚአብሔር ያደረገልኝ ነገር ብኖር ለመጀመሪያ ጊዜ እዚህ ቸርች የመጣሁት በሰው ነበር። ማለትም አንድ ቀን ቸርች ከእሷ ጋር አብረን አንድ ላይ ነበር እና ከዛ በጣም ብዙ ቻሌንጅ ውስጥ ላይ ነበርኩኝ እዛ ከሜዴ በፊት ከዛ በጣም ብዙ ችግር ላይ ሆኜ ምን አለችኝ፣ እሮብ ሮብ ለእምነት ጅም እዚ ሀያ ሁለት እናንተ አካባቢ ምጸል ነብይ አለ እኛ ተባርከንበታል። አንድ ቀን ህድን ቤታችን ቤተሰቦቻችን ተባርከውበታል ምናምን አሉ። ከዛ እንደዛ ስትለኝ መጣሁኝ። ልክ እሷ እንዳለች መጣሁ። ስመጣ በጣም እየታመምኩ ነበር። እዚያ አካባቢ ቁጭ ብዬ ሰው ቆሞ ሲያመልክ እየተቀመጥኩ ነበር። ሆዴ አካባቢ በጣም እየተንቀሳቀሰ ያመኝ ነበር እና ሲያቅተኝ ተቀመጥኩኝ። ስቀመጥ በዘይት እየጸለይክ ነበር እና ከዛ ዞር እያለፍክ ነበር እና ከዛ እያመመኝ ነው ስል አፍሽን ክፈች ያልከኝ፣ ከዛ አፌ ውስጥ ዘይት ጨመርክ። ከዛ ቀን ጀምሮ ጌታን እዚሁ ተፈውሼ ወጣሁ። አሜን። እና በዛ ታይም ላይ ወደዚህ ቸርች ከመምጣቴ በፊት በጣም ብዙ ቻለንጅ እኔ ብቻ ሳይሆን እናቴ፣ ቤተሰቦቻችን በጣም ብዙ ቻለንጅ ውስጥ ነበሩ። ማጣት ውስጥ ነበርን። እኔ አካውንቴ ዜሮ ዜሮ ፕላስ ዜሮ ነው የነበረው ማለት ነው። እግዚአብሔርን ነው ምላችሁ። ከዛ ልክ እዚህ ሲመጣ ድላ ደርሶኛል፣ ዩኒቨርሲቲ ማለት ነው። ከዛ ከደረሰ ሂጅ ስሉኝ አልሄድም ምክንያቱም ብቻ እኔ ያደኩት አባቴ በህይወት የለም፣ የሚያስተምረኝ ሰው የለ። ከዛ ማን ያስተምረኛል? እዛ ግቢ ብሄድ እንዴት ይሆናለሁ? እናቴ ደግሞ አሪፍ ስራ ትሰራ ነበር፣ ማለት አሪፍ ድርጅት ውስጥ ተቀጥራ ትሰራ ነበር። እናም ከዛ ወጣች፣ ታመመች። በጣም አማመትና ስራ ተወች። ስራ ትታ ቤት ቁጭ ባለች ጊዜ ነበር እዚህ የመጣሁት። አልሄድም ብዬ ታውኩኝና ሀሳብ ቀይሬ ነበር። ከዛ እዚህ እንደመጣው እሮብ እዚህ ቸርች ገባሁ። ሀሙስ ስልክ ተደወለልኝ። የተዘጋ ስልክ ነበር የተደወለ። ከዛ ዩኒቨርሲቲ ደረሰሽ ብለው ነበረ ምናምን አለኝ። ከዛ አው እና መማር ትፈልጋለሽ ወስለኝ አው መማር ፈልጋለሁ፣ ግን የምማርበት ምንም ምክንያት የለኝም ምንም ምክንያቱም ብርም የለኝም። ስልክኬን አይደለም ያዝኩት በተን ትንሿን ስልክ ነበር ያዝኩትና፣ ከዛ ስልክም ማጠናበት ስልክም ስለሌለኝ አልሄድም አልኩት። ከዛም በኋላ ስልክን እገዛልሻለሁ አለው። ከዛ የሚያስፈልጉትን አንዳንድ ነገር አደርግልሻ አለሁ ተብዬ ሮብዚ መጥቼ ነበር። ሀሙስ ስልክ ተደወለልኝ ወዲያው። በዛ ሳምንት አካውንቴ ዜሮ ነበር፣ ሀያ ምናምን ሺህ ተገባልኝ ማለት ነው ግን ከዛ በፊት ነብዩ ቃል ሲያወጣ ነበር፣ ስለ በረከት ማጣት ውስጥ ላሉ ሰዎች ስለ በረከት ቃል እያወጣ ነበር። ያ ቃል እኔ ማለት እኔን ለብቻ አውጥቶኝ አይደለም የጸለልኝ። በጉባኤ ውስጥ የሚያወጣ ቃላቶች ይፈጸማሉ፣ በእምነት ከተቀበልናቸው እግዚአብሔር ያደርጋል። የብቻ ለብቻ ማለት የካለ እኔ እንዲህ እንዲህ ነሽ ተብሎ መጠራት አያስፈልግም። በእምነት ከተቀበልን እግዚአብሔር ይሰራል እና ከምንም ከዜሮ ተነስቼ አካውንቴ ውስጥ ብር ገባ። ከዛም አላቋረጠም በረከቱ፣ ግቢ እስከሚሄድ ድረስ ማለት ስልክም ገዛው በቃ። ወደ ሰላሳ ምናምን የሚሆን ብር አካውንቴ ዜሮ ነበር ገባልኝ፣ እግዚአብሔር ይመስገን። ከዛ ነቢይ ግቢ ከመሄዴ በፊት ጸልያልኝ፣ ከዛ ጸልዮልኝ ግቢ ገባው። ከዛ ልክ ዶርም ስገባ ነው በዚህም በዚህም ኢየሱስ ያድነልኝ፣ ዶርሜ ውስጥ ጥቅስ አለ ማለት በቃ ገረመኝ። እግዚአብሔር እንደምላች የገባውበት ዶርም ራሱ ሁሉም በጌታ ናቸው። ተያይዘን ታይዘን መጸለይ ጀመርን። እግዚአብሔር ይመስገን። ማለት በአህዛብ መካከል ቢሆን ለመጸለይ ራሱ ትንሽ ችግር ይፈጥር ነበርና ዶርም ውስጥ ተያይዘን መጸለይ ጀመርን። ከዛ ጸሎታችን እየጠነከረ ሲመጣ አጋንንት ውጊያውን አላቆመም ነበር። እኛ እየበረተን ስለሆነ የመጣ ነው። ከዛ እያንዳንዳችን በየተራ መታመም ጀመርን ማለት ነው። እኔ በጣም ታመምኩኝ። የምሬ ነው ምላችሁ። ከዛ የሆነ እሁድ ቀን ነበረ። ከሰዓት አካባቢ በጣም ታመምኩኝ። ከዛ ልጆቹ ክሊኒክ እንውሰዳት ምናምን አሉኝ። ከዛ መተንፈስ አቃተኝ። ያቃተኝ ስመጣ ልጅቷ ላይ ተደገፍኩኝ። ማለት አላስታውስም፣ ብቻ ተደገፍኩኝ። ከዛ አንድ ነገር አስታውሳለሁ። ከዚህ ነቢይ ሰጥቶኝ የወሰድኩት ዘይት አለና ከዛ ዘይቱን ለልጅቷ መናገር አቃተኝ፣ ደከመኝ አመመኝና ቦታውን ቀሳሪ ያሳየዋት ይዛልኝ መጣች። አፌ ላይ አደረገች። ከዛው ሲያጨናንቀኝ የነበረው ቮሚት አድርጎ በጣም ለረጅም ሰዓት አስታወከኝና ከዛም በኋላ ተፈወስኩኝ። እኔ ብቻ ሳይሆን ብዙ ሰው ይታመማልና፣ ከዛ አንዷ እንደዛም ታመመች። ዶክተሩ ምን አላት? ይሄ ነገር ወደ ደም ስርሽ ሲገባ ይጥልሻል፣ ስጥልሽ ደግሞ ወደ መሞት ሊያደርስሽ ይችላል፣ ተጠንቀቂ ምናምን ተባለ። የተጸለየ ዘይት አለ፣ እቀባልሻለሁ፣ ምንም አትሆኝም አልኳት። ከዛ በሰውነቷ ላይ የሆነ ምልክት የሚያሳይ ነገር ነበር። ከዛ ቀበዋት፣ ምልክቱ ቆሟለሁ እኔ እግዚአብሔርን ነው ምላችሁ በሱ ፊት ስለቆምኩኝ አይደለም እውነት። ይሄ እድል ነው። እዚህ ጉባኤ ውስጥ መገኘት እድል ነው። ጌታን ነው የምላችሁ። እኔ አንድ ቀን ገባ፣ ምን አይነት መነካት ነው ያለበት ነው ያልኩት፣ እዚህ ጉባኤ ስገባ ማለት ነው። እውነት እኔ እሱ ጋር መጥቼ በመቀመጤ አብሪያቹ በመሆነ በጣም እድለኛ ነኝ። እግዚአብሔር አምላክ ዘመኑን ይባርከው፣ እግዚአብሔር አምላክ አገልግሎቱን ይባርከው፣ ከዚህ በላይ ጸጋውን ይጨምርለት። እዚህ ብቻ ሳይሆን ዓለምን ይዞር። አሜን። እወዳችኋል። ሃሌሉያ። ሩቲ፣ ጌታ ስላንቺ ይባረክ። አሜን። እንኳን ከዚህ በኋላ የሚፈልግሽ የሚያውቅሽ ሁሉ ለዘላለም ይቆረጥ። ደግሞ የሰራዊት ጌታ እግዚአብሔር ከአባትሽ ልጆች ጋር ስላገናኘሽ አብረሽ እንድትጸልይ እንድታመልክ የእግዚአብሔርን ቃል እንድታጠኝ እድል ስለሰጠሽ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በእውነት እነሱም ይባረኩ። በዚህ አጋጣሚ በተለያየ ከተማ፣ በተለያየ ካምፓስ፣ በተለያየ ዩኒቨርሲቲዎች ላይ ቤተሰብ ለቃችሁ ከተማ ለቃችሁ ሄዳችሁ ያላችሁ ጠላት በአንድም በሌላ የሚያውካችሁ በውጤት በጤና የሚገዳደራችሁ በክርስቶስ ኢየሱስ ስም ለዘላለም አያገኛችሁ። የእስራኤል ቅዱስ እግዚአብሔር በአእምሮ ይባርካችሁ፣ በጤና ይባርካችሁ፣ በፋይናንስ ይባርካችሁ። እየተባረካችሁ ለበረከት ሆኖ በኢየሱስ ስም አሜን። ተፈጸመ። በሰላም ሂጂ። አጨብችሁ ለጌታ ክብር። ስሜ ፋሲካ እባላለሁ። የመጣሁት ከዚህ ሀያ ሁለት ነው። እኔ ጌታ ያደረገልኝ ለመመስከር ነው እና ለእኔ ጌታ ያደረገልኝ ብዙ ነው። መጀመሪያ እኔ እዚህ ጉባኤ ስመጣ እኔ ውጭ ነበረ የምኖረው ና የመጣውበት አንድ አላማ ነበረኝ ኢትዮጵያ እና ያም ጓደኛ ከሀገር ውጭ ነበር የሚኖረው እኔም ከሀገር ውጭ የተለያየ ቦታ ነበር የምንኖረው እና ፕሮሰስ አድርጎ ሊወስደኝ ነው የነበረው። ከዛን እኔ ስመጣ እንዳሰብኩት አልነበረም ነገሩ ሁሉ። እኔ አትሊስት ኢትዮጵያ እንኳን አራት ወር ቆያለሁ ይቅርና አራት ሳምንት ቆያለሁ ብዬ አላሰብኩም። እና እንደመጣሁት ኢምባሲ የገባሁት በሶስተኛ ነው። በሁለተኛ ሳምንት ነው ና ኤምባሲ የገባሁት ከዛም በኋላ ፕሮሰስ ሲደረግ አጋጣሚ ፌል ያደረገብኝ እና አራት ወር ምናምን ቆየሁት እዚህ ማለት ነው። እና በዛ ማዕከል ምን ተፈጠረ? እሱ ለኔ አልነገረኝም እና ለካ እኔ በመጣሁት ወር ወር በሆነኝ ጊዜ ስራ ተከልክሎ፣ ቪዛም ተከልክሎ ነበረ እና የእኔ ልክ ፌል ሲያደርግብኝ በቃ እሱ መቶ አግብቶ ሊወስደኝ ነበረ የታሰበው እና

ማለት ለኔ ለኔ ያለኝ መኖሪያ ፍቃዴን አላዲስም አሉኝ። ምክንያቱም እኔ የምሰራበት ካምፓኒ ለኢሚግሬሽን መክፈል የነበረበት ክፍያ አልከፈሉም እና እንትን አሉ አለ። ከዛ እኔ በጣም መበሳጨ ጀመርኩ ምናምን፣ በጣም እንትን ማለት ጀመርኩና መታመ ሙላ ጀመርኩ። ምግብ አስጠላኝ ምናምን፣ መብላት ምክንያቱም፣ ብዙ ነገር አለ አያንጻችሁ ብነግራችሁ። እንትን ነው ላይፌ ማለት ነው። ከዛ ስመጣ ብዙ ቻሌንጅ ነው ያሳለፍኩት በህይወቴ፣ ሙሉ ሙሉ ህይወት ህይወቴን ቻሌንጅ ውስጥ ነው ያሳለፍኩት፣ እና ለእኔ ከባድ ነበር። ምክንያቱም ፋሚሊ ማለት ስታይም በእድሜም በእንትንም አለ ፋሚሊ ሰፖርት ማድረገው እኔ ነኝ፣ የሚማሩ ወንድሞች አሉኝ ምናምን እና ከብዶኝ ነበር በሰአቱ። እና በዛም ላይ ጓደኞች የሚሉት ነገር፣ ቤተሰብ የሚሉኝ ነገር ከባድ ነበር በሰአቱ። ምክንያቱም ባለቤቴ የሌላ ዜጋ ነው ኢትዮጵያዊ አይደለም እና ምክንያቱም የዋሸሽ ነው ይሉኛል ጓደኞች። አይመጣ መጣም ታይ ተስፋ ቁረጪ ብዙ የሚፈልግ ሻላ አገቢ እዚህ ምናምን ይሉኛል እና እኔ ጌታ የተናገረኝ ነገር አለ። አንደኛ አገልጋይ ነው ባለቤቴ። ብዙ መልእክት ይነግረኛል እና ከሱም ሰማለው። እናቴ ምን እንትን ትለኛለች እና በቃ እናቴ ብቻ ናት አጠገቤ ያለች የምታጽናናኝ፣ አይዞሽ ምትለኝ። ሌሎቹ ሙሉ ተስፋ ቆርጠውብኛል ና አንድ ጊዜ በጣም ደከመኝ። ከመጣሁበት ሰዓት ጀምሮ እዚህ ነው የምንቀመጠው ወንድሜ ጋርና በተስፋ መቁረጥ ማሳልፈው። ስጸልይ ጌታ ወዴት ነህ? ለምንድን ማት መጣልኝ? እኔ ለብሼ ስሄድ ምናምን ስሄድ ሰው ይሞላልኝ ውስጤ ሰላም ይመስላችኋል? ኢቨን ወንድሜ አብሮኝ የተወለደ ወንድሜ አያውቅም ስለኔ፣ አባቴ እህቶቼ አያውቁም። እኔና ጌታ ነው የምናውቀው ውስጤንና አንድ ቀን ከአቅሜ በላይ ሆኖ አገልጋይ ደውዬ አላቅም፣ አገልጋይ ችግሬ ነግሬ አላቅም። ከአቅሜ በላይ ሲሆን የፕሮፌትን ስልክ ወሰድኩና እንደዚህ ምናምን ጸልይልኝ ምናምን አልኩት። ስለው በኢየሱስ ስም፣ በኢየሱስ ስም የተያዘበት ነገር ይለቀቅ ነው ያልከው። የእሱን ነው እኔን አደለም ያልከኝ። የተያዘበት ነገር ይለቀቅ ነው ያልከው። ምክንያቱም እኔ ጌታና ባለቤት ይናቃለን የተያዘበትን ነገር እና እና እኔ የተያዘበት ነገር ማቀው። እኔ ይሄ ሬዚዳንስ መኖሪያ ፍቃዱን ብቻ ነው ማቀው። ቪዛ መከልከሉን አላቅም። ኢቭን በቪዲዮ ኮል ሲያወራኝ ምን ያረጋል ቤት መሆኑን እንዳላቅበት ይውጣል ና ይኸው የመኪና ድራይቭ እያደረኩ ነው፣ ስራ እየሄድኩ ነው ይለኛል። ኦኬ ሽፍት አሁን ቀን ሙሉ መስራት ጀመር እቃ ምናምን ይለኛል። የሆነ ሰዓት እንኳን ስደውልበት ምክንያቱም እኔ ሽፍቱን አውቃለሁ እንትን ይሄዳል መናፈሻ ይሄድና ምናምን እዚህ የሆነ እቃ ለመግዛት ወጥቼ ነው ምናምን ብሎ ይዋሸኛል። ሁለት ወር ዋሸኝ ማለት ነው። ማለት ለኔ ልቤን ሲጠብቅ ነው ምክንያቱም ያለብኝን ኃላፊነት ያውቃልና ልቤን ሲጠብቅ ነውና ፋይናሊ ደወልኩልክ ደውል ደውዬልህ፣ የተያዘበት ነገር በኢየሱስ ስም ተለቀቀ ምናምን። እኔ እኮ የራሴ ልብ እንዲያርፍ ለራሴ ነው እንትን ያልኩ፣ ምክንያቱም ልትለኝ የምፈልገው ነገር ውስጥ ያለ ግን አላልከኝም። የተናገርከኝም ትንቢት የለም። አዝነህልኝ ነው የጸለይክልኝም ለኔ ሲጀምር እና እንደዛ ስትለ አሜን ምናምን ብዬ ነገርኩትኝ። ወዲያው ያንተን ስልክ ዘግቼ እሱ ጋር አወራው እንዴ ያ ቃል ደግሞ ዩቲዩብህን ምናምን እንትን ብዬ በደንብ ያይሃል። ያይና ምናምን ምንድን ነው የሚለው ይሄኛውን አይቻለሁ ንገርኝ ይለዋል ይለኛል። እኔ አስተረግ ምለታለሁ ነግረዋለሁ ማለት በጣም ነው የሚወድ። ከኔ በላይ አንዳንዴ ራሱ እጠራጠራለሁ። በጣም ነው የሚወድ። ሊቶሻል አንተ ነገ ምናምን ይለኛል። አዎ ምናምን ይቻል ዛሬ እኮ ፕሮግራም አለ አትጂ ምናምን ብሎ ለነገ ነገ ፕሮግራም አለ ብሎ ለዛሬ እንትን ይለኛል። ቼኩ ምናምን ላይ ያደረገኛል ማለት ነው። እና እንደዛ አልከኝና ነገርኩ እንዲህ እንዲህ ሰው በቃ ምናምን አለ። ምንድን ነው ምናምን ሌላ ነገር አለ ስል አዎ አልነግርሽም ብዬ እኮ ነው ማለት ልብሽን ልጠብቅ ምናምን ብዬ ነው ምናምን ብሎ ነገረኝ ማለት ነው። በጣም በቃ እግዚአብሔር ተለቀቀ ስላለ የኔም ልብ ተጠብቋል። በሰዓት ማለት ምን አልተረበሽኩትም፣ ዝም አልኩ። አፍተር ስሪ ከሶስት ወር በኋላ ከሶስት ቀን በኋላ ከዛም በኋላ ቪዛ ተሰጠኝ፣ እንትኑም ሬዚደንሱም ታደሰልኝ። አሁን ሃሌሉያ ኤኒዌር መሄድ ይችላል አይደል? ኢቨን እኔ አደለውም እኔ ችግር የለውም። ዘመዱ እናት አባቱ ጋር ምና መሄዱን አይችልም ሌላ ስቴት ነው መሄዳት። ይሄ እኮ ተፈቀደልኝ። ኢቨን አስቡ እሱ እኔ ጋር ተውሎ ለመምጣት የኔ ልብ ለመጠበቅ ፍቃዱን ቶሎ እንዲታደስለት ለኢሚግሬሽን እነሱ አይክፈሉ ብሎ እኔ ከፍላለ ብሎ አንድ 600 ፓውንድ ነው የከፈለው በራሱ ማለት ነው። ያ ሁሉ ከስሮ ሁለት ወር ጠብቆ ከዛም በኋላ እግዚአብሔር ይሄን ያደረገለትና በጣም በጣም ደስ ብሎት ምናምን እንትና አለ ማለት ምለው ነገር የለም። እና እሱ ራሱ ሂጂና ካልመሰከርሽ ነው ያለኝ፣ ማለት አልመጣም የዛኔ እንዲህ ሲለኝ ማለት ነው። እንትናልኩትና ተኩትኝ ማለት ነው። ከዛን እኔ ልመሰክር ያሰብኩትኝ የዛኔ ማሜ ታመመች። ቴክስት ነው ያረኩልህ። ውስጤ በጣም ተረበሸና ማንንም ስልካላ ስልካላወራም ነበረ እና ወንድሜን ይዤ እሄድኩት ይዤ እሄድኩትና ቴክስት ነው ያረኩልህ፣ ጸልይላት ማለት። የሷ በሽታ ለኔ ራሱ አንዳንዴ ግራ ነው የሚገባኝና ሄድኩት በቃ ውስጤ ስለተረበሸ ተረበሸ ሄድኩትና ለሐያት ብዬ እንትና አልኩት። ቴክስት ብዬ አርጌልህ ሂጄ ደወልክልኝ አንተ እግዚአብሔር ይስጥ ደወልክልኝና መንገድ ላይ ነበርኩ ከከተማው ወጥቼ የሆነ ቦታ ነበርኩ እና የዛ ቤት አይደለሁም እና ትራንስፖርት ውስጥ ነኝ ምናምን አልኩ። እኔ ራሱ አልደወልኩልም። አንተ ራስ አስበህ ነው የደወልክልኝ። ምሳ ሰዓት ነው። ምግብ አልበላ ማለችኝ። በቃ ሁሉም በሉና እኔም ዘጋኝ። እንዴ አልበላም ካለች እንዴት እሷ ሳትበላ እኔ እንዴት በላለሁ ብዬ በጣም እንትን ብዬ ማለት ነው። አልጋ የተኛችበት አጠገቧ ተኛች። ምንም ደሜ ግሊኮስ ነው የምትደረገው። በጣም ተስፋ እኮ ነው ጌታው ደክሜ አንድ ሳላሳርፋት እንዳትሞትብኝ ሞት ብኝ ምናምን ብዬሽ፣ ማንም የሚታየት ሞት ነው አደራ ደክመሻል። እኔ የሚያናድረኝ የአንቺን ገብር ሳላይ ነው ምናምን ብላ ስትለኝ፣ እኔ በጣም እንረብሻለሁ እና አውቄ አላለቅስም። እሷ ፊት ጠንከር ብዬ አይዞሽ ምናምን ብያት ተኝቻለሁ። እሷ እንደዚህ ተኝታች እኔ ግሮ አስር ተኝቻለሁ። ሁለታችን ምግብ አልበላንም። መኝታ ክፍል ገብተን ደወልክ እንዲ ብንን እማ ፕሮፌት ደወለ የኛ ፕሮፌት ዛ ናንብዬስናት ብድግ አለች። ቀና ብላ ደገፍ ብላ አልጋ ላይ ከዛ በኋላ አውራት እንዲ ማሚላ ና ግራት ምምና ካ ምናምን አልካትና ከዛም በኋላ ሰላም ብላ ደገፍ ብላ ሰላም አለች እና አውራት አትሞች በረዥም እድሜ ትኖሪያለሽ ምናምን ብለ ከዛ ውሃ ምናምን አልካት። ውሃ ሰጣው፣ በዛ ጸለይክላትና ጠጣች። ከዛም በኋላ ጠጥታ ቁጭ አለች ማለት ነው። ካንተ ጋር አወራን። እንደውም አንቺ እዚህ ትመጫለሽ ምናምን ብላታል። እሷ ዝግጁ ናት ለመምጣት። እሷ ልሸኛት ትመጫለሽ ምናምን ስላልካት ቼክ ታደርገኛለች። መቼ ነው ቆይ እስቲ ቶሎ በይ ምናምን ትለኛለች፣ ላ ለመምጣት ማለት ነው ከዛ ጠጥታ ብርጭቆን ጌታ ፊት ነው ያንተን ስልክ ዘግቼ፣ ብርጭቆን ወስጄ ወንበር ላይ ቁጭ አድርጌ እማ ራበኝ አለች። ምግብ በልተማታ ራበኝ እንብላለች። እንዲህን ደንግጬ የምርሽ ውሃው የሆነ እንደዚህ ወረደብኝና ባዶ አረገው ሆዴን። እንብላ ምናምን አለች፣ ምግብ ማለት ነው። ከዛም በኋላ ተነስተን ከእሷ ጋር ምግብ በጣም በላን፣ በጣም ነው የበላን። ነው እንደዚህ ትበላይቻት አለቅ። እኔም ራሱ ተዘግቼ ነበር በእሷ ምክንያት በላን፣ ምግብ ምናምን ከዛም በኋላ በቃ እንትን አለና እግዚአብሔርን አመሰገን። ከዛ በኋላ መኝታ ከዛች ደቂቃ በኋላ እዛ አልጋ ላይ አልተኛችም። ቀን ቀን ማታ ማታ ለምሽት ነው የምትተኛው እንጂ። ከዛም በኋላ በጣም እግዚአብሔርን አመሰገን። እንትን አለን ወደ ባለቤቴ ሲመለስ እሱ የትም ሀገር ይሄዳል መሄድ ይችላል ተባለ እና ቪዛው ተሰጠው። ምንም ነገር ማለት አላመንኩትም። በቃ በጣም ሁለት ሆኖ ሙሉ ልቤ በጣም እንትን ስለአለ ያንተን ተሆና ሌላ አፕሊኬሽን ጀምርልኝ ምናምን አልኩት። ምክንያቱም እኔ ውስጤ ምንም ያመነ ነገር የለም ምናምን ስለው አፕሊኬሽን ተጀመረ። አንድ ዶክመንት ጎደለ። ማሟላት አልቻልኩትም። እዚህ ላገኘው አልቻልኩም። ስለዚህ እሱ ምን አለ፣ ምንም አንቺ ማለት ውስጥሽ እንትን ንትን ስላለ ችግር የለውም ምናምን አለ። ትኬት ቆርጫለሁ ብሎ ላከልኝ ማለት ነው። ከዛ በኋላ ፍራይ ሞርኒንግ እህመጣ እራኤርፖርት እ መጣ ላይ መጣ ያል በፍራሃት ማለት ባዶ መመለስ ማለት ነው። ከዛም በኋላ ከኤርፖርት በር ላይ ነኝ ተቀበልኩትኝ መጣ። በሳምንት ውስጥ በሳምንት ውስጥ ጌታ ትልቅ ነገር ያደረገልኝ እንድነግራችሁ ነው። ማለት ብዙ ጓደኞቼ ብዙ ባሉብኝ ቦታ ቤተሰቦቼ በፈሩት ነገር ላይ እግዚአብሔር አከበረኝ። ቤተሰቦቼ ጋር ወሰድኩ፣ ተዋወቅን። ፕሮግራም፣ ትንሽ ፕሮግራም ተደረገ። ቀለበት ተደረገልኝ። በማዘጋጃ ቤት ፕሮሰስ አለቀልኝ። እግዚአብሔር ስም የተመሰገነ የሆነ ጌታ ላመስግኑልኝ፣ አጨብጭቡልኝ ለጌታ ክብር። አይ ቲንክ የዛሬ 15 መሰለኝ አይደል፣ ምናልባት እዚህ ጉባኤ ነበራችሁ ሰዎች ካላችሁ፣ አንድ ብላቴና ልጅ እዚህ አካባቢ ነበርኩ ከወንድሜ ጋር እና መጣ፣ ከተለያየሽ ከባልሽ ጋር መገናኘት ሆናለሽ ወደ አሜሪካ ጅ ቪዛ ተሰጥቶሻል ምናምን አልከኝ ሄድኩኝ፣ አላመንኩም። ኢቨን እጄ ላይ ፓስፖርት የለም ምን ሆኖ ነው የሰውዬ እያልኩ ከሆነ ሰዓት በኋላ ነው ራሴን መሬት ያገኘሁት አለች። ከዛ ሁሉ ነገር አለቀልኝ ብላ መጣች እና ቆማ ስትመሰክር ሰምታችኋል። እና ነገሬ እንዴት እንደፈጠነ እንዴት እንደቸኮለ ስትል፣ እኔ ደግሞ በመንፈስ አይደለም በስጋ ለዚችኛዋ እህቴ ቀናሁላት። ቢካዝ በቃ የነበረባትን ስትረስ ጭንቀት ምናም ስለተረዳው ማለት ነው። እና ዞር አልኩና ብቻ ነይ እስቲ ፋሲካ አይደል ያልኩሽ። ከዛ በኋላ መጣሽና ምን ተፈጠረ እዚህ ጋር። እኔን የረዳኝ ጌታ ይርዳሽ። እኔን ያሰበኝ ጌታ ያስብሽ። እኔን እኛ እንደተገናኘን ባያት እኛ እንደተገናኘን ላንቺ መገናኘት ይሆንልሽ፣ ላንቺ መገናኘት ይሆንልሽ። እኛን እንዳሰበን ጌታ ባይ እኛን ጌታ እንዳሰበን ላንቺ መታሰብ ይሆንልሽ፣ ላንቺ መታሰብ በልጅነት አቅምሽን አጥተሻል፣ ሞራልሽን አጥተሻል፣ በጣም ደክመሻል፣ ከሰው በላይ ለፍተሻል፣ ዋጋ ከፍለሻል። አሁን ደግሞ ተስፋሽ ላይ ተማምሎ የተቀመጠ በኢየሱስ ስም የተረገመ ይሆን

እንደ ተናገርካት እንደ አሳየሃት ከነገሯ ጋር በጌታ በኢየሱስ ስም መገናኘት ይሆንላት። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሦስቱ ሥላሴ ስም አጸናሁልሽ። ተፈጸመ። አዎ እና ይዛኝ ሶሪ እረሳሁ፣ ተስፋት አይሶሽ። እና የሚገርም እሷ ልጅና እኔ ተመሳሳይ ቀን ነው የመጣለው። አስታውሳታለሁ፣ እሷ እዚህ ጋር ተቀመጠች፣ እኔ እዚህ ጋር ተቀመጥኩትኝ ማለት ነው። ገና የመጀመሪያ ቀን፣ የመጀመሪያ ቀን ማለት እየሰማው፣ ለመኖሪያሽ የዘላለም አምላክ እግዚአብሔር ነው፣ ነገር ግን አንቺ እዚህ አትኖሪም ሌላ ቦታ ምናምን ስትላት እየሰማው ነበር። ርቀት አለው ግን፣ በጣም እየሰማው ነበር። እና ከዛን ለሷ አንትን ብለ እሷ ምስክርነቷን ይዛ መጣች ማለት ነው። ምስክርነቷን ይዛ ስትመጣ ስታወራ እኔ አሁን እዚህ ለእናንተ ማውራት አይጠበቅብኝም። እሷ ያወራችሁ ላይፏ ሙሉ የኔ ላይፍ ነው። ተስፋ ቆርጭ ያለች ኢቨን በቃ ስለ አቃተኝ ልተው ሪሌሽንሽፔን ብላለች። ሌላ ቦታ ሽፍት ላደርግ ብላለች። ይሄ ሁሉ የኔ ላይፍ ነው። ይሄ ሪሌሽንሽፕ ላቋር ሶስቴ አራቴ ሞክሬ ያለሁ ጌታ ግን በቃ እንዴ፣ መልሶ እዛ ቦታ መልሶ እዛ ቦታ ይብል ራስ። እኔ የመጣውበት ሀገር እንዳልሄድ ብዙ ነገር አበላሽቼ ነው የመጣሁት። ካንስል አድርጌ ነው የመጣሁት። ተመልሼ እዛ መስራት አልችልም። ሲቀጥል ስራዬን አበላሽቻለሁ። እዚህ ኢትዮጵያ ላይ መስራት አልችልም፣ አልችልም። እኔ የለመድኩት ውጭ ስራ አለ፣ እዚህ አልችልም። በቃ ልምዱም ስለሌለኝ እንትን እንትም ብያለሁና ተመሳሳይ ላይፍ ነበር። ይገርመኝ ነበር ስታወራ ማለት ነው እንዴ ሙና ነው ጓደኛዬ ነበረች አጠገቤ እንደም የነገርኳት ነበር እችሽ ተመሳሳይ ቀመተን ተመሳሳይ ላይፍ ስለን እያወራች ምናምን እያልኩት እያወራሁ ቁጭ ብዬ ምናምን እያልኩ ነይ ፋሲካት ፋሲካስ በመስተል በጣም ነው እንትን ያልኩት። ነገሮቼ ኮንፎርም አደረኩት ገብቶካል። ከ ከነገሮችሽ ጋር ተገናኝ ሲለኝ ነበር ጉባኤ ባይዘው ይሄ ጉባኤ ቀላል አይደለም። የሚናገረው ቃል በጣም ይጸናል። አሜን እና ከነገሮቿ ጋር ትገናኝ ምናምን ሲሉ ነበረ እና ኢቨን ምንም እኮ አልቆየም፣ ሳምንት ነው ምናምን ውስጥ ነው እሱ መጣ ሰርፕራይዝ አረገኝ። ጌታ ነገሮችን ብርግድግድ አረገልኝ ማለት ነው። እንደ የእሷን ነገር ብርግድግድ አድርጎ የከፈተው ጌታ የእስራኤል ቅዱስ እግዚአብሔር ያንተን ያንቺን ነገር በረጋግዶ ከፍቶ አሳልፎ ይስጠሽ፣ በጌታ በኢየሱስ ስም። የተዘጋ የውጭ በር፣ የተዘጋ የበረከት በር፣ የተዘጋ የስራ በር፣ የተዘጋ ማህፀን በተአምራት ይከፈት፣ በተአምራት ይከፈት፣ በተአምራት ይከፈት። ተፈጸመ።